አሁን እቺ ሴትዮ ምን ነው የሚያምራት? ማለት ምን ነው የሚያምረው? ጦቱን አወልቃ ጦቱን እዚህ ጋር ጦቱ ውጪ ለነው ያለው የለበሰችው ልብስ ምንድነው? ምን ነው የሚያምርሽ አንቺ? አሁን ፈጣጣ ማለት ነው። ደሞ በቃ እና ሳና ይሁን ነገር ዞር ዞር ስትይው አሁን ላይ ነው ቲክቶክ እያየው አይደለም እና ቲክቶክ ላይ ዘግቶብኛል። እስኪ ከፍት ድረስ ብቻ ያው ከፈታ ከፍቷል፣ የካል ከፈታ የራሱ ጉዳይ ነገር ግን ኢንስታግራም እያየው ነበር። አሁን እቺ ልጅ ምን ነው የሚያምሩ? ምን ነው ቆንጆ እንታያችሁ። ልብሱን አወልቃ ልትጤል ትንጥየ ነው ያቀራችሁ። ጦቱን ለልጅ እንደሆነ እንድትሰጣ ነው መሰለኝ፣ ልጅ አለሽ እንደ ሴትዮ። እዩ እንጂ አሁን እቺ ምን ታምራለች? ምን ምን ያምራል? አንድ ነገር እኛ ሜዳ ላይ ስንኖር አሁን ወይም ማለት ምንድን ባለው ዩቱብ ላይ የሚሆን ቲክታክ ላይ ቪዲዮ የኔ ቪዲዮችን ስናይ ወይ የኔ ቁም ነገር ያለ ነገር ከሆነ በጣም ወይ የሚያስቅ ነገር ከሆነ ሲቄን ኮሜንት እንሰጣለን። ደስ የሚል ከሆነ ደስ የሚል ኮሜንት ሲፍን እንወጣለን። እና የሆነ ሰው ወይ ፎቶ ለቆ ከሆነ ቆንጆ ፎቶ ከሆነ አለባበስ፣ ሁሉ ነገር ቆንጆ ከሆነ ላይክ እናረጋለን። ምርጥ ኮሜንት እንጽፋለን። አይደ አሁን እንደዚህ አይነት ጦቱን እያሳየ ፓንቱን እያሳየ ዳቦ ያለበት ቦታ እዚ ነው ብሎ የሚያሳየው ሰዎችን ምኑ ቆንጆ ነው? ብለ ላይክ እኛ ላይክ የምናደርገው አንድ ሰዎች ምንድን ነው አልገባኝም። ምን ማለት ሁሉ ቱ ሁሉ ሴት እኔም አሁን ላይ የፈራውለት አንድ ሴት ብቻ ዳቦን እያሳየ ፎቶ ተነስታ እንዳትለቅ። ይሄንም ላይክ ታረጋላቸው ወንዶች። አይጌታ ድረስልኝ የኔ ንግስት የሚያ አንቺ ብቻ ሊበሽ አንቺ አንቺ እራሱ ከቅርብ ቀን ቅርብ ቀን ላይ ያው ትንጥ ይየ ልብሶችን እየቀየርሽ ነበር። አገ በፊት በጣም እንጃ የምትለብሽ ልብሶች በጣም ቆንጆ ነው። አሁን ደሞ ያው ምንም አይደለሽም አለባበስሽ በጣም ቆንጆ ነው። የምትለብሽ ሱሪ የሚሆን ቲሸርት እና አንዳንድ ሰዎች አሉ ጡቱን አውልቆ ሊጥል ዳቦሽን እዚህ ጋር ለማሳየት አፈር ቢና። እናንተ አንዳንድ ሴቶች ማለት ነው ወንዶችን ለማሳሳት የምትሞክሩ ሴቶች አላችሁ። ይሄ አንዳንድ ወንዶች ደግሞ ምድር አሊጫ ሄዶ ይሄን ላይክ ያደርጋል። ምድር አሊጫ ያ ወንድ ስለተባለ ሁሉም ወንድ ነው ሴት ስለተባለች ደግሞ ሁሉም ሴት የለችም። ገባቸው ሄደ። እግዚአብሔር እውነትን ነው የሚላችሁት። ኔ በጣም ገርሞኝ እኮ ነው አሁን ይቺ ሚኑ ነው የሚያምሮ ሚኑ ነው ቆንጆ። ምንድን ነው አሁን ይሄ ሴት ልሽፍን ስትል በጣም ደስ ይላል። እግዚአብሔርን ያረ መስማማን ጎልድ እና የሁሉም ነገር እኮ አግባብ አለ፣ ሴራ አለ። ካሜራ ለማውጣት ብላችሁ ጡታችሁን ከፍታችሁ ዳቧችሁን እያሳያችሁ የምትወጡ ሴቶች ይሄን አይቶ ወንድ ይወደኛል

እንደዚህ አይነት ልብስ ሲለብሽ አይደለም ወንድ ልጅ አንቺ የሚወድሽ ገባሽ። ልብሽና ይውቅና ወይም ስላችሁ አንቺ የምትለብሽ አለባባስሽ ረጋ ያለ የሆነ ጥሩ ልብሶች ጥሩ ልብስ ይባል አለ። ልብስ ስላችሁ ብርድ ልብስ ለብሰሽ እጂ ያለ ሰው ደምቆ ለሚለባስ ልብስ አለቆ። ግን አንዳንድ አንተ ሴቶች ምንድነው የውስጥ ውስጥ ልብስ ለብሳችሁ የምትወጡ ሴቶች አላችሁ እ የምር ነው የምላችሁት። ይሄን አይቶ ወንዶች ደግሞ አንዳንዴ ወንዶች የሚሰክር ወንድ አለ። ሰው ጠጥቶ ነው የሚሰክሮ። ይሄን ፎቶ አይቶ የሚሰክር ወንድ አለ። ለምንድን ነው እንደዚህ የሚታደርጉት ሴቶች? ለምን ክብራችሁን አትጠብቁም? ምድረ ክብራ ቤስ፣ ምድራ፣ ምድረ ስድ፣ ምድረ ሰጋጤ ማለት ነው። አረ ጌታ ድረስልኝ፣ እንዴ ምንድን ነው ሴት ልሽፍን ስትል ጥሩ መሰለኝ ምንድን ነው ይሄ? ጦት ይማዛ የጦት ደግሞ ይሄን ቪዲዮ ሄዶ ይሄን ላይክ ማድረግ ምናምን። አረ በስመ አብ ወወልድ በመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ሰላም ሰላም። ውድና የተከበራችሁ ውድ ቻናሌ ቤተሰብ እንዴት ናችሁ? እንዴትስ ከረማችሁ? እንዴት ካረማችሁ ልበል። ለማናኛው ውዶች፣ ኢንስትግራም ላይ ዞር ዞር ሲል ይሄን ነገር አየሁት። ትላላችሁ ብዙ ነገር አይቻለሁ፣ ግን እኔ ማመጣት አልፈለግኩም ምናምንና ያው ብዙ ብቻ ያው አለ ግን ምንም ማመጣት አልፈለግኩም። እያየው እንዳላየ ሰው እያለፍኩ ነበር። እቺን አሁን እቺ ሴትዮ አየዋት፣ አይቼ የምናልኩ ማሰላችሁ ይህንን ሴት ነኛል። ሴቶች፣ አንዳንድ ሴቶች ማለት ነው፣ አንዳንድ ምድረ ብሽቃጥ ማለት ነው። ምድረ ምድረ ቅንቅን ምድረ ቅንቅን አንድ ቃል እንጀ ምንድነው? ባለው ቤተሰቦች እንደ አራ ረጋባይ ሴከኒ ባይ የምትል እናት የለችን መሰላኝ። ምን አይነት ልብስ እንደሆነ ለብሰው ካሜራ ላይ ይወጣል ወይ ካሜራ ላይ ሲላቸው ፎቶ ተነስቶ ይለቃል። ግን ይሄን ያየ ወንዶች እዚህ ጋር ፋዛዝ እቃውን ጥሎ ማንነቱን ጥሎ ፋዛዝ ብሎ ነው የሚቀረው። ለምን ነው እንደዚህ የምታደርጉት ሴቶች? ይሄ ነገር እኔ ግራ ነው የምትጋቡኝ። ሴት ነኝ እኮ ለሴቶች ምንድን ነው ወንድ ልጅን ለማሳሳት የምትሞክሩት? ምለተ ችግራችሁ ምክንያታችሁ ምንድን ነው ነው ሾ ሙሽክላ ለሽ እውነቱ እኮ ነው እንዴ። ወንድ ልጅ አንቺን አይቶ እዚህ ጋር ጠጋ ብላ ያለችውን ሴት ትቶ አንቺ ለአንቺ እየፋዘዘ ለአንቺ ራሱን እየጣለ ነው ያለው። ለምንድን ነው አንቺ እንደዛ ፋዘዝ ብለሽ ትመጭው? ይሄ ፋዘዝ ነገር አንቺ ሽጡ ማለት ነው አንዳንድ ሹጣም ሴቶች አራስቴ ሽፍን ይበሉ። ቂጥሽን እና ዳለሽን ስላሳይሽ አይደለም ወንድ የሚወድሽ ገባሽ? ጋባሽ የምር እኮ ነው። አንቺ ለምን ለምን በራቁትሽ አትሄጂ? እግዚአብሔር ማር፣ በራቁት እየሄዳችሁ ነው። አንዳንድ ሴቶች የሚገርማቸው ነገር በራቁት የምትሄዱት ሲለ እንደዚ፣ አንቺ እንደዚ ስለለባሽ ጡትሽን እንደዛ በቄ አድርገሽ ዳራትሽ ላይ ንቅሳትን እንትን ምንድነው የሆነ ነገር ኔቅ ሰዓትን አርገሽ የሆነ ፓንት እያሳይ ፎቶ ስለተነሳሽ ወንድ ል የሚወድሽ እንዳይመስልሽ። ይ አይወድሽም ነው ምልሽ። ሄይ ሄይ፣ እየሰማሽኝ ነው። አይወድሽም ነው ምልሽ። ረጋ በይ፣ ሰከን በሉ ሴቶች። ዳቧችሁን ሸፈን አርጉ። ዳቦሽን የሚያየው እኮ አንቺን ያገባሽ ወንድ ብቻ ነው። ገባሽ

አንደኛ ደግሞ ማለት ነው በራቁታችሁ ማደን ነው የቀረው እ ባሪያ ይህ ዘመን ማ ምን አይነት ዘመን ይሆን? ቤተሰብ እና ማለት ነው አንድ ወንዶች ይሄን አይታችሁ ታቹ እምነቱም ልብ ያላት ሴት እታይ ማስልክ ሰውዬ ፊቷ ላይ ዱቄት ቀብታ ስለወጣች አንተ አንተ ፈዛዝ የሚያደርግ ነገር እራስህን ሰብሰብ አድርገው። ማንሽ ማንንም ቢሆን ማለት ነው ወንዶች እ ራስህን ሰብሰብ አድርገው ማለት ማሰብሰብ ጥሩ ነው። የተሰባሰበ ነገር ጥሩ ነው። መልካም ቦታ ይደርሳል። ስለዚህ እራሳቸውን ሰብሰብ ባርጉ ወንዶችም ይሁን ሴቶች። እንዶ እንዶ አይ ወንዶች አይደለም። እኔም ስለ ወንዶች እኔ ምናገበኝ ሲጀማል። ወንዶች እናንተን አይቶ ራሱን ራሱን እየፈዘዘ ያለው ግን ሴቶች ማለት ራሳቸውን ሰብስቡ። በደራ በደራ በደራ በደራ ሮጊዎች በደራ ውሻዎች ማለት ነው። አንዳንድ ሴቶች እግዚአብሔርን እንደ አለባባስ እንጂ ምርጥ እንጂ እማ ቤት እየደረሽልኝ ኪ ሹሃይ ደሙላ ሙሽክላ ክርስቶስን በጣም ይደብራል። ወፍ እውነት ረብ ኢየሱስ እና ውዶች በጣም ወዳችኋለሁ። ቪዲዮን ላይክ አድርጉ እና አንዳንድ ሴቶች እያወቃችሁም ሽፍን ብትሉ ጥሩ መሰለኝ። ያአሁኑ እኮ ማለት ነው። እውነት እንጃ እንዴት አድርገ ላስረዳችሁ እንጃ። እንዴት በቃ ይቅርብኝ። እውነት ባልነገር ነው ጥሩ መነጋገር ከወይ ስንፈልግ ያው ብዙ ነገር አውሪ ያውር ስለሚለን መተው ጥሩ ነው። መተው የመሰለ መልካም ነገር የለምና።

ወዳችሁ አለ ለማንኛውም መልካም ቀን።